አሰላሙ ዓሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የዩትዩብ ቻናል ቤተሰቦች ሰላም ሰላም፣ በያላችሁበት ሰላማችሁ ብዛለኝ። እንደምን አላችሁ? እንደምን ከረማችሁ? እኔ ሰላም ነኝ አልሐምዱሊላ ዛሬ እንግዲህ እጀላችሁ የመጣሁት ቪዲዮ ለእናንተ የጠቅማን ብያሰብኩትን፣ በይበልጥ ለዩቲውብ ጀማሪዎች የጠቅማቸውን ብያሰብኩትን ቪዲዮ ነው እጀላችሁ የመጣሁት ማለት ነው ሙኔታይዝ ከሆነ በኋላ ነው ማለት ነው እንግዲህ መቁጠሪያ የሚጀምረው እና በእያንዳንዱ ቪዲዮ ብዙ ልጆች በግል ማለት ነው ያው ምን ያህል እንደደረሰልን ነው እንጂ በእያንዳንዱ ቪዲዮ ስንት እንደቆጠረልን አናውቀውም፣ ምናምን ምትሉኝ አላችሁና፣ እንሻላ ያው ያወቁትን ማካፈል መልካምነት ነው። እኔ የሚያወቅኳትን ላካፍላችሁ መጥቻለሁ ማለት ነው በእያንዳንዱ ቪዲዮ ስንት እንደቆጠረ እንዴት እንደምታዩ ነው የማሳያችሁ ማለት ነው። ያው በእኔ የተወገብች ለምሳሌ በስንት እይታ ስንት እንደቆጠረልኝ አሳያችኋለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ ማለት ነው እና ላይክ ማድረግ አትርሱ፣ እንዲሁም ሰብስክራይብ በማድረግ መልካም ተበብራችሁ አይለኝ አበረታቱኝ እላለሁ። አብራችሁኝ ቆዩ። እሺ፣ ውድ ተመልካቾች፣ አሁን ቀጥታ ዩቲዩብ ስቱዲዮ ላይ ነው የምንገባው ማለት ነው። ዩቲዩብ ስቱዲዮ ማለት ይቺ ናት፣ ታውቋታላችሁ። ይሁላችሁ ተሳረጋለሁ እና ዩቲዩብ ስቱዲዮ ላይ እንገባለን። በጉፍሮም ማየት ይቻላል፣ ግን በቀላሉ ዩቲዩብ ስቱዲዮ ላይ እንዴት እንደምታዩ ነው የማሳያችሁ። እንግዲህ እነዚህ ያው በ28 ቀን የሰራኋቸው ናቸው። ሰዓቴ ይሄ ቪው ስንት ሰብስክራይብ እንዲያለ በሀያ ስምንት ቀን የሰራኋቸውን ነው እንግዲህ፣ በዚህ ውስጥ የምናገኘው ማለት ነው። ከዛ ስንት እንዲያላችሁ እዚህ ጋር ያሳያችሁ የለ በሀያ ስምንት ቀን ውስጥ ስንት እንደሰራችሁ ይሄን። አሁን 2 ብር ከሰማንያ ይላል ማለት ነው፣ ዶላር ማለት ነው። አልሙሂም እናንተ ያላችሁን ሁሉ አንዴ ነካ በማድረግ እንደምትመለከቱት ቪዲዮዎች በሀያ ስምንት ቀን ውስጥ የሰሯቸው ቪዲዮዎች እነዚህ ናቸው። ያው እንዲህ እይታቸው መጠን ላይነት አድርጎልኛል ማለት ነው። ከፍታ እይታ ያላቸውን ወደ ላይ፣ ዝቅተኛ እይታ የሆኑ ደግሞ ወደ ታች በማድረግ ያከፋፍሉልኛል ማለት ነው። እና አሁን ይህን ምሳሌ እመታለሁኝ። የላይኛውን ነካወት፣ እነዚህ ተደርድረው ይመጣሉ። እሺ ከታች ሊጀምር። አሁን ይሄ ቀጥታ ስርጭት ላይ ነው የገባሁበቱ። ስንት ቆጠረ? ሰዓት ሶስት ነጥብ አንድ ነው ዋቸዋል ማለት ነው ሰዓት የቆጠረው። ምሽተረክ እንግዲህ የለም፣ ምሽተረክ ሰብስክራይብ ያደረገ የለም ማለት ነው በዚህ ቪዲዮ። ከዛ ዜሮ ነጥብ አስር ዶላር ቆጥሯል ማለት ነው አስር እንግዲህ ሳንቲም ዲ ማለት ነው ዜሮ ነጥብ አስር ነው የቆጠረው ይሄ። እሺ ሁለተኛው ቪዲዮስ ስንት እንደቆጠረ እስኪ እኔ አብረን ማለት ነው። አሁን ይሄ 66 እይታ አለው። ከዛ ዘጠኝ ነጥብ አምስት ወቻ ወር ሰዓት ማለት ነው እሱ ቆጥሯል። አንድ ሙሽተረክ አግኝቻለሁኝ አንድ አኒ ሰብስክራይብ ማለት ነው። ከዛ 0.13 ዶላር 13 ቆጥሯል ማለት ነው። እንደዚህ ያደረጋችሁ በዚህ መልኩ ማየት ትችላላችሁ ማለት ነው። እስከ ይሄስ ያሁን ወር እንኖታል ማለት ነው። ቪዲዮ ነው የለቀኩት ይሄ መቶ ስልሳ እይታ አለው ማለት ነው። ከዚ አምስት ነጥብ ሰባት ዋቸዋራለው ሰዓት አራት ሰብስክራይብ አለው በዚህ ቪዲዮ ማለት ነው። ዜሮ ነጥብ ሰላሳ ዶላር ነው ማለት ነው የቆጠረው። ዜሮ ነጥብ ሰላሳ እንግዲህ እዚህ ወዲህ አልተሸጋገረም ማለት ነው። እሺ፣ አለ እናደርጋለን፣ መሸጋገር አይቀርም። እሺ፣ ይህን ይመስላል። እስኪ ህስ ይሄ ቀጥታ ስርጭት ነው የገባውን ማለት ነው። አስራ ስድስት ዋቸው አርቆጥሯል። ከዛ ሙሽተረክ የለም። ዜሮ ነጥብ አስራ ስምንት ዶላር ነው የቆጠረው ማለት ነው። ይሄ ይህን ይመስላል። እሺ እንግዲህ ያው በየአቅማቸው ቀጥታ ስርጭት ብዙም እይታ የለም ማለት ነው። ያው እንግዲህ ከኪሌ ከክልሽ ነው ቀጥታ ስርጭት ላይ ስዞሩ ነው የሚመጡት ማለት ነው። ደግሞ እየዞርኩኝ አይደለም የተመቸኝ ስላላደለ ብዙም እይታ የለም። እስኪ አሁን ይሄ በቅርብ የለቀኩት ቪዲዮ ነው። እስኪ እናየው። ምሳ ንብላ ብ የለቀኩት በቅርብ ስድስት ቀን ሰባት ቀን በፊት የለቀኩት ቪዲዮ ነው ማለት ነው። እሺ አሁን ይሄ እህ ይሄ ምሳ ንብላ ብ የለቀኩት ቪዲዮ 485 እይታ አለው ማለት ነው። ሺ ስምንት ነጥብ ሁለት ዋቻ ወር ቆጥሮልኛል ማለት ነው። ከዛ ስምንት ሙሽተረክ የስምንት ሰብስክራይብ አግኝቻለሁ በዚህ ቪዲዮ ማለት ነው። ሰላሳ ዘጠኝ ዜሮ ነጥብ ሰላሳ ዘጠኝ ዶላር ቆጥሯል ማለት ነው። እንደምትመለከቱት እንግዲህ ዜሮዋ ሁሉም ቪዲዮ ላይ ዜሮ እና ዜሮ ነጥብ ዜሮ ነጥብ ነው። ከነጥብ በኋላ ያለ ይሆናት የቆጠረችው እንሻላ፣ ወዲህም የአልፋን ብዬ ተስፋ አደርጋለሁኝ ውድ ሀገሬ ልጆች ሰብስክራይብ እያደረጋችሁ እንዲሁም ላይክ ሼር እያደረጋችሁ አበረታቱ ማለት ነው። እንሻለን፣ እናድጋለን። አሁን ደግሞ እያንዳንዱ ቪዲዮ እንደዚህ፣ እያንዳንዱ ቪዲዮ ሳይሆን በአጠቃላይ ሁሉም ቪዲዮ ስንት እንደቆጠረ ለማየት አሁን ተመልሻለሁ ወደ ኋላ፣ አይደለ እሺ። አሁን ቆይ መለስና አላሳያችሁ እዚህ ጋር መልሳችሁ ይህን ማለት ነው። አሁን ይሄ ሁለት ነጥብ ሰማንያ የሚለውን መልሳችሁ መታ አረጉታላችሁ ማለት ነው። ወደ ኋላ ተመልሼ እያሳያችሁ ነው። መልሳችሁ መታ በማድረግ ሁለተኛ በአጠቃላይ ቪዲዮዎችን ደርድሮ ያመጣል ማለት ነው። ስንት እንደቆጠረ ያሳያችኋል። እንደምትመለከቱት በእያንዳንዱ ቪዲዮ ሳልገባ እንደዚህ ማየት ይቻላል ማለት ነው። በሁለት መልኩ ነው። በእያንዳንዱ ቪዲዮ የገባችሁ ማየት ትችላላችሁ፣ እንዲሁም ደግሞ በአንድ የደርድሮ እንዲያመጣለች ከፈለጋችሁ እንደዚህ ማለት ነው። እንዲህ የምትመለከቱት በቅደም ተከተል እንዲያቅሙ አርጎ አስቀምጦታል ማለት ነው። ይኸው ከፍተኛ እይታ ያለው አራት መቶ ሰማኒያ አምስት እይታ ያለው ሰላሳ ዘጠኝ የሚያሳየው ቆጠረው ማለት ነው። እዚህ ጋር አስቀምጦታል። ከዛ በመቀጠል ሀያ አምስት ሀያ አንድ ሀያ አንድ ይሄ አስራ ስምንት አስራ ስድስት አስራ አምስት ይሄ ላይ አስራ ሶስት አስራ አንድ ከዛ አስር ይህም አስር ዘጠኝ ከዛ ስምንት ስምንት የመጨረሻ ሰባት ማለት ነው። እንዲያቅሙ ቅደም ተከተል አድርጎ አስቀምጦታል እና በዚህ መልኩ ማየት ትችላላችሁ ማለት ነው። በያንዳንዱ ቪዲዮ ማየት ትችላላችሁ በቀጥታ እንደዚህ ሁሉንም ስንት እንደቆጠረ ባንዴ እንደዚህ ማየት ትችላላችሁ ማለት ነው። ይህ አሁን ቪዲዮ በሀያ ስምንት ቀን ውስጥ የሰራሁት ነው ማለት ነው። ከዛ በሰባት ቀን ውስጥ ስንት እንደሰራ እዚህ ሰባት ላይ ሰባ አያም ይላል የእኔ አረብኛ ስለሆነ ነው። ሰባት ቁጥር ላይ ተስቀመጡታላችሁ በሰባት ቀን ውስጥ ስንት እንደቆጠረ እንደዚህ ያሳያችኋል ማለት ነው። ከዛ በዘጠና ቀን ውስጥ ስንት እንደሰራችሁ እዚህ ጋር ማየት ትችላላችሁ። ይኸው በዘጠና ቀን ውስጥ እንግዲህ ሶስት ወር ማለት ነው። ዘጠና ቀን ይሄ ነው የሰራሁት በዘጠና ቀን ውስጥ። በአመት ውስጥ ስንት እንደሰራ ይሄ ሶስት መቶ ሶስት አምስት የሚለው እንደዚህ አደርጋችሁ ማየት ትችላላችሁ ማለት ነው። ይሄን ይመስላል ጠቅማቸዋን ብዬ እንግዲህ ተረድታችኋል ብዬ ተስፋ አደርጋለሁ ማለት ነው። ላይክም አድርጋችሁን አትርሱ። ይኸው እንደምትመለከቱት አሁን እንደዚህ ሳደርጉ ይሄ በሀያ ስምንት ቀን ውስጥ የሰራሁት ነው ማለት ነው። እንግዲህ በየአንዳንዱ ቪዲዮ ማየት ይቻላል። አው ደግሞ እንደዚህ በ ሁሉንም ባንዴ ተርትሮ እንዲያመጣላችሁ ማድረግም ትችላላችሁ ማለት ነው። እንግዲህ እንደተመለከታችሁን ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል ማለት ነው። እንደ ወደዳችሁ ተስፋ አደርጋለሁ። ወይ ቪዲዮውን አይታችሁ ላይክ በማድረግ እንዲሁም ሼር ለቻናሌ ዲስካውንት ሰብስክራይብ በማድረግ በቅንነት አበረታቱኝ ማለት ነው። ኢንሻአላህ ለእናንተ የጠቅመን ብዬ የማስበውን በቻልኩ ታቀም ይዤላችሁ እመጣለሁ ማለት ነው። እናንተም ያው እንግዲህ ውድ ሀገሬ ልጆች መልካም ተመብራችሁ አይልኝ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቶ ማለት ነው። ወዳቸዋለሁ፣ አከብራቸዋለሁ። እንሻላ አላህ ስብሃነ ወተዓላ ፈቅዶት በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላህ ወበረካቱሁ።